ሁሉም ግብር በመክፈል ሀገራዊ ኃላፊነቱን እንዲወጣ የሚያስችሉ ስልጠናዎችን እየሰጠ መሆኑን የገቢዎች ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በ2016 ዓ ም በጀት ዓመት በታክስ ሞጁላር ያሰለጠናቸውን ከአራት ሺ በላይ ሰልጣኞች አስመርቋል። ራሄል ደምሰው የገቢዎች ሚኒስቴር በ2016 ዓ ም በጀት አመት በሶስተኛ ዙር የታክስ ሞጁላር ስልጠና ያጠናቀቁ ግብር ከፋዮችን አስመርቋል። በምረቃ ፕሮግራሙ በሁሉም የመስሪያ ቤቱ ቅርንጫፎች ከአራት ሺህ በላይ ግብር ከፋዮች ስልጠናውን ማጠናቀቃቸው ተገልጿል። በምረቃ ፕሮግራሙ ላይ ንግግር ያደረጉት የገቢዎች ሚኒስትር ዴታ ወይዘሮ መስከረም ደበበ ታማኝ የሆኑ ግብር ከፋዮችን ለመፍጠር በፈቃደኝነት ላይ የተመሰረተ ስልጠናዎች እየተሰጡ መሆናቸውን ተናግረዋል ለፍትሐዊና ውጤታማ የግብር ስርአት ወሳኙ ጉዳይ በመረጃ የተደገፈና ታማኝ የግብር ከፋይ ማህበረሰብ ማፍራት ነው። የሙጁላር ስልጠናውን ካስጀመርንበት ከ2014 ጀምሮ በድምሩ 9961 ግብር ከፋዮችን አሰልጥነን አስመርቀናል። የሙጁላር የታክስ ትምህርት ፍላጎት እያደገ ከመሆኑ ጋር ተያይዞ በቀጣይ ገጽ ለገጽ እና በርቀት ከምንሰጠው በተጨማሪ የታክስ እውቀት ለእያንዳንዱ ግብር ከፋይ የንግድ ድርጅት ባለቤትና ዜጋ መድረስ ስለሚገባው በኢለርኒንግ ጭምር አስደግፈን መስጠት እንጀምራለን። የወደፊቱ የታክስ አስተዳደር ከእጅ ንክኪ ነፃ የሆነ ሙሉ በሙሉ በዲጂታላይዜሽን የተመሰረተ ይሆናል። የገቢዎች ሚኒስቴር ከ2013 ዓ ም በጀት አመት ጀምሮ በሁሉም ቅርንጫፎች የስልጠና መርሃ ግብሮችን በማዘጋጀት የታክስ ስርዓትን ማዘመን የሚያስችል ስራዎችን እየሰራ መሆኑን በታክስ ጉዳዮች ትምህርት ክፍል ዳይሬክቶሬት ዳይሬክተር አቶ ብርሃኑ ሲሳይ ገልጸዋል። የገቢዎች ሚኒስቴር ወጥነት የጎደለውና የተንጠባጠበውን የስልጠና አሰጣጥ በማስታረቅ ከ2013 በጀት ዓመት ጀምሮ በሁሉም ቅርንጫፍ ስብሶችን ተከታታይነት ያለውን የሙጅራ ስልጠና በመስጠት የግብር ከፋዮችንም ፍላጎት መሰረት ያደረገ የአንድ ጊዜ ስልጠና በማዘጋጀት በ2016 በጀት ዓመት ደግሞ ለሶስተኛ ዙር የሙጅራ ስልጠና ወስደው የምዘና ፈተና ያለፉ 4414 ሰልጣኞች ለምረቃ በክተዋል። ግብርን በአግባቡ መክፈል በሁሉም እምነት ዘንድ በፈጣሪ የተሰጠ ትዕዛዝ ነው ያሉት የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ሚኒስቴር መስሪያ ቤቱም ግብር ከፋዩ ስለ ግብር አከፋፈል ሂደት በአግባቡ እንዲያውቅ የጀመረውን ስልጠና አጠናክሮ ሊቀጥል ይገባል ሲሉም አሳስበዋል። ኢትዮጵያ የቆመችበት ትልቁ ካስማ አንዱ እምነት ነው። ግብር መክፈል አለብን የለብንም፣ ብዙ ጊዜ የእምነት ተቋማት ውስጥ ነው የሚታዩ እና እሱ መልስ በመጽሐፍ ቅዱስም በቅዱስ ቁርአንም ከ2000 ዓመታት በፊት መልስ አግኝተዋል። ክርክር የለም ዛሬ ማለት ነው። እና ጻፍት ፈሪሳውያን ኢየሱስ ክርስቶስን በመጽሐፍ ቅዱስ ለክርስቲያኖች እንደምታውቁት ግብር ለቄሳር መክፈል ይገባል አይገባም ክርክር ነበር። እና ጌታ የመለሰው ምንድን ነው? የቄሳርን ለቄሳር እንደገና በእግዚአብሔርን ለእግዚአብሔር ከልመና መውጣት አለብን ብለን የጋራ አጀንዳ ካደረግን ከልመና ለመውጣት የፈረንጆች እርዳታ አይደለም ለእኛ የሚያስፈልገን፣ ከዛ ውስጥ ለመውጣት የሚያስፈልገን ቁርጠኛ ታማኝ ሆነን በስርዓት ሳናጭበረብር ሳናታለን ግብራችንን በስርዓት መክፈል ስንችል ነው ማለት ነው።